ነገራችሁ ያልነገርኳችሁ አንድ ትልቅ ሚስጥር፣ አኬ የልደቴ ቀን ምን እንዳረገ። እኛ እንደውላለን እግዚአብሔርን፣ ልንገራችሁ ቁም ነገር። እኛ እንደውላለን፣ አኬ አልደረስክም እንላለን። አኬ ከዛ አይ ሊቀርም መሰለኝ። ከዛ በቃ ሊቀር ከሆነ ምናምን ችግር የለም። እኛ እንትን በልና ምናምን አረኑ ደርሷል ምናምን። ከዛ ልክ አኬ ይመጣ ከዛ ሰላም አልኩት። እኔ በጣም ነው አኬ ንሙዱ በጣም ከምላችሁ በላይ ሰላም አልኩትና ምናምን ከዛ ምንዋኪ ቆየ ምናምናም ስለው ከዛ እሱ ምንም አላለኝም። ከዛ እዮ ባብሮ ነበር ምንድነው ምናምን ስለው ምን እንዳለኝ ታውቃላችሁ? እዮ እግዚአብሔር እግሩ ወርዶ መጽሐፍ እየፈለገ ነበር። እግዚአብሔርን ነው ምላችሁ። ይሄን አሁን አልተናገርኩም፣ ተናግሬም አላውቅም። ለእኔ ጊፍት ሊሰጠኝ ለልደቴ ጊፍት ሊሰጠኝ ወርዶ ከመኪና ወርዶ በእግሩ ኮኑ በእግሩ እዛ ቤተክርስቲያን ያሉት መጽሐፍ ቤቶች እስከታች ድረስ ወርዶ እየጠየቀ ነበር። በሰዓቱ ደርሶ ነው ምላችሁ። በሰዓቱ ደርሶ ግን፣ ጊፍት ሊሰጠ ለእኔ። እግዚአብሔርን ነው ምላችሁ። ወርዶ ከመኪና ለእኔ መጽሐፍ ጊፍት ሊሰጥ እየፈለገ ነበር። ታዲያ እነዚህን ወንድሞች ያለምንም ምክንያት እኮ ያለምንም ሪዝን የምር የምር ልትወዷቸው እንዲ ልትወዷቸው፣ እንኳን ጓደኛ ወንድም። እኔ በጣም እድለኛ ነኝ፣ ከዚህ በፊትም ብያለሁ። እኔ በጣም እድለኛ ሰው ነኝ፣ በጣም እድለኛ ነኝ። እነዚህን የመሰለ ምርጥ ሰዎች አግኝቻለሁ፣ በቃ ምርጥ ሰዎች አግኝቻለሁ። ያ መነጠር ላድርግ ላይክ። ያ እና እነዚህን የመሰለ ምርጥ ሰዎች አግኝቼበታለሁ፣ ይሄን ቲክታክ ፕላትፎርም ማለት ነው እና ስለ እነሱ እኔ እግዚአብሔርን አመሰግነዋለሁ። ስለ እነሱ ፈለገ ያው በጣም ቆንጆ መጽሐፍ ነው የሰጠኝ። እስከ ግማሽ አንበኩ፣ ከዛ አቆምኩት፣ ግን ጨርሰዋለሁ ጨርሰዋለሁ። ቆንጆ መጽሐፍ ነው የሰጠኝ እና በጣም ሀፒ እነ አኬን እነ ፈለገን እነ ልደትን እነ ተሜን ዮባ ጋዴ ስላወቅኳችሁ በጣም በጣም በጣም ደስተኛ ነኝ። የምሬ ነው ምላችሁ፣ በጣም ደስተኛ ነኝ እነዚህን ወንድሞች በማወቅ እግዚአብሔርን። ይህ ነው ላይክ ሌላ ጋር ስትመጡ ምን አለ መሰላችሁ ላይክ ዘሴም ፕላትፎርም ላይ ስትሆኑ ወይ ዘፈን ላይ አንድ አይነት ስትሆኑ ወይንም ቲክታክ ጌም ላይ አንድ ላይ ስትሆኑ አንዱ ከአንዱ መቀናናት አለ። እኔም ላይ በፊት ነበር። የምሬ ነው ምላችሁ ግን እንደ ወንድምነት ስለሚበልጥ እንትን ትላላችሁ እንጂ ያ ምናምን አለ እነሱ ጋር ግን የለም እነፈለገገና የለም በምንም እኔ አልፎልኝ ትልቅ ደረጃ ብደርስ ከምንም በላይ ደስተኞች እነሱ ናቸው ከምንም በላይ ደስተኞች ማለት ከቤተሰቤ ቀጥሎ ከእናቴ ቀጥሎ ከምንም በላይ ደስተኛ የሚሆኑት እነሱ ናቸው የእኔ ትልቅ ደረጃ መድረስ የእኔ ትልቅ ነገር እንትን ማለት ነው ገብታቸዋል እና የምር ስለ እነሱ እኔ እግዚአብሔርን አመሰግናለሁ። ስለ እነቴ ነው ብላችሁ። አረ ፍፄ ተው፣ በእናትህ ፍፄ ተው፣ ተው። እኔም ስራ ኮከብዬኔ እናት እና ሌላ ደግሞ ምን እንትን አልኩኝ። በጣም ፍቅር የሆኑ ፍቅር የሆኑ ሰዎችን አላምራቼ እንዴት ነህ? ጤና ይስጥልኝ አለው አንድ የሚዩታር አንድ መሽነግ ጀምር የላቸው ነበር የሚጨርሳትና ወደ ጌም ፕሮግራማችን እንገባለን። ወንድማችን መንፈሳዊ ነገር ነው ሚዩታር ገኝ ወይም ኖ አይ ጀስት እንዲሁ ስለ ቲክታክ ስላስተዋወቁኝ ወንድሞች ፈጣሪንና ሰውን እያመሰገንኩ ነበር።

አንተ ጆሲ ና፣ ለአንተም ነው የሚጠቅመን። እና ወንድሜ እውነት እሺ ነገር አንዳንዴ እኛ እኮ ፐርፌክት ሆነን አይደለም ፐርፌክት ሆነን ሳይሆን ግን አንዳንዴ የሆነች ላይክ በምታገኛቸው ነገር ፈጣሪን ማመስገን እና ፊት ለፊት ያለው እንደው እኛ ፐብሊክ ላይ ስለሆነ ያለንን ሰው ማመስገን አግባብ ነው ብዬ ስለማሰብ ስለማስብ ምንድን ነው እዚጋ ጆሲ እንወዳለን እንወዳለን ኮሜንቶች ነው ደስ እኔም በጣም ነው የማመሰግነው እናንተን የ2017 የኔ በረከቶች እኔ እወዳችኋለሁ፣ አመሰግናለሁ። ቷል አንተንም። ቲክቶክ ነው ያስተዋወቀኝ፣ እግዚአብሔር ይመስገን። አራቹን ስላስተዋወቀኝ እግዚአብሔር ይመስገን ልል እችላለሁ። ሰው ይሄ ሳክስ ሊሆን አይችልም፣ ይሄ ይገዛል እያልኩ የነበረው ነው እንጂ ሌላ ላይክ፣ ከዛ በተረፈ ሌላ ነገር ይሄን ነው በቃ። አመሰግናለሁ እናንተን የሰጠኝ አምላክ እግዚአብሔር ይመስገን። በቃ ላይክ እንደዚህ ነው ያልኩት። ይሄ በጣም ጄኒን ነው። እኔም ራሱ ገዛ ነው። እኔ ውድ ነበርኩ እንዲ ቶሎ አልገዛም ነበር፣ ግን በጣም ለትንሽ ብዙ ጊዜ እኛ እንቸኩላለን። ውሳኔ ቀባ ምናምን አልከኝ። አሁን በረከቶቼን እስኪ ወደ ስራ እናስገባቸው። ታፕታፕ ያ ቴንክ ዩ ሶ ማች ጋይስ አይ ላቭ ዩ ማች ኤቭሪባዲ ታፕ ዘ ስክሪን ጋይስ ጋይስ፣ ሌትስ ጎ ጋይስ። እዛ ቦታ ላይ ተገኝቼ ስመጣ አንድ ወንድም ነው ትዝ ያለኝ፣ ያው እዚሁ ያላችሁ ክርስቲያኖቶች ወንድሞች እንደምትገምጡ ተስፋ አደርጋለሁ ወንድማችን ጆሲ ማለት ነው። እና በቃ እኔ ዛሬ ከልቤ ማለት በትክክል በቁም ነገር ነው እላችሁ፣ ከልቤ ያችን ቀን እናፈቃለሁ። ለጆሲም በአንድ ወቅት ላይቭ ላይ አብረን በነበርንበት ሰዓት ላይ በጣም ስለምወደው በዚህ አጋጣሚ ያው እንደዚህ በያላቀ መርገጥ ሶሻል ሚዲያ ላይ ስለ እውነት በጣም በጣም በጣም በጣም ነው የምወደው እንዲሰለሙ ለወራት አይደለም፣ እርግጠኛ ነኝ ጆሲም ያውቀዋል። ጆሲ በጣም በጣም በጣም ምን ልበላችሁ በጣም በቃ ደስ የሚል በጣም የሚገርም ባህሪ ያለው ልጅ ነው። ያ ደግሞ መልካምነት የመጣው ደግሞ ከመልካም ቤተሰብ ነው። የጆሲን እናት እኔ ተዋውቂያታለውና ምን ልበላችሁ የእናትነት ግሬስ የእናትነት ጸጋ ከእንዲች አይነት መልካምነት የተገኘ ደግሞ መልካም ልጅ ነው ጆሲ። እና ሁሉ መልካምነት ያሟላ ወንድሜ ጆሲ ልክ በዛሬው አለት ሀብተው ለነን ስመከርስና አግኝታ ይታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን በልታ ጠጥታ እንደ እንደተመለሰች ታችን ማለት ነው ነጠላውን ለብሶ መቋሚያ ይዞ ከሌላ ከማንም ጋር አለ፣ በቃ ማንም ይኖር፣ ግን ከኔ ጋር ቆሞ እንዲያስቀድስ እፈልጋለሁ። ይሄ የልብ ምኞቴ ነው። ምኞት አይከለከልም እና በጣም ነው መውደ ጆሲ። እግዚአብሔር አምላክ እኔ አሁን ምንድን ነው ብዙ እንትን ማለት አልፈልግም። በእርግጥ ተላል እኔ እኮ በጣም በቃ ሁሉ ትልግ ስለነበረ፣ ግን መጣህና አበላሽው

ጆሲ አንተ ታውቃለህ፣ ምናልባት ወጣት ስለሆንክ ምንም ቢሆን የፍቅር ሕይወት አሳለፈ ሊሆን ይችላል እና በፍቅር ሕይወት ውስጥ አንድ ወንድ አንዲትን ሴት ከልቡ ሲያፈቅር፣ ቀጥታ የሚያደርገው ነገር ወስዶ ለእናት ለአባቱ ማስተዋወቅ። በመንፈሳዊ ዓለም ደግሞ ያወቅን ወንድማችን አንተን ጆሲ እግዚአብሔር በሚያውቀው ምንም ነገር አድርገህልኝ አለለም ምን ማለት ምንም ነገር፣ እኔም ለአንተ ምንም ነገር አድርጌልህ አይደለም፣ አንተም ለእኔ ምንም ነገር አድርጌልኝ አይደለም። ስለ እውነት እግዚአብሔር አምላክ ለከንቱ ውዳሴ ያደርግብህ፣ ለወረት ያደርግብህ። በጣም በጣም በጣም ታዛዥ የሆንክ ልጅ ነህ። በቃ ውስጥ በጣም መልካም የሆነ ሰው ማለት አንተን እስከ ጥግ ነው እኔ የወደድኩ። ሌሎችም ወንድሞች አንተን እስከ ጥግ ድረስ ነው የሚወደው። እና እንዲህ የወደድንህን አንተን ደግሞ ልክ አንዲት ሴት በጣም አንድን ወንድ ስታፈቅር ቀጥታ ከቤተሰቧ ጋር ወስዳ እንደምታስተዋውቅ ሁሉ ጆሴ እኔም ሌሎችም ወንድሞችም አንተን በክርስቶስ ፍቅር የምንወድህን ወንድማችን ለአባታችን ለክርስቶስ ኢየሱስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስና ለእናታችን ለቅድስ ቤተ ክርስቲያን በቃ ብናሱ በጣም ስለምንወድ ሁልጊዜ እንዲህ አይነት አጋጣሚዎች በመጡ ቁጥር ስለ እውነት ነው የምላችሁ፣ እኔ ለወረት አይደለም። ያው እግዚአብሔር መሰከረ። ሁልጊዜ በልቤ የሚመጣው የመጀመሪያው ሰው ጆሲ ነው። ሁልጊዜ በጣም ብዙ ነፍሳት ወደ ቅዱስ ቤተክርስቲያን ይመለሳሉ። ሁልጊዜ ያለው ልክ አንድ ድሃ አባት ሌሎች ሰዎች ለልጆቻቸው ውድ ዕቃ እየገዙ ሲሄዱ በጉጉት እንደሆነ ስለ ልጆቼ መቼውን እንዲማደርግላቸው ብሎ በቁጭት እንደሚመለከት ሁሉ ጆሲ ስለ እውነት ነው ምል፣ ይኸው በእግዚአብሔር ፊት ነው ምነግር ብዙ ነፍሳት ወደ ቅዱስ ቤተክርስቲያን በተመለሱ ቁጥር በልቤ ውስጥ ሁልጊዜ የምትመላለሰው የመጀመሪያው ሰው አንተ ምኞቴን ነገር ያለው በጣም ስለምወድ ይሄ መልካምነት ቅድም እንደተናገርኩት ከሌላ ከምንም ይመጣ አይደለም። በቃ ኦኬ ይሄ ከቤተሰብ ነው። እኔ መጥቼ እናተ እንተዋቂያት አለ እናተ ጋር ያለው የእናትነት ጸጋ፣ እናተ ጋር ያለው የእናትነት ግሬስ በቃላት ተነግሮ ምን እንቲ እንዲህ የሚባል አይደለም። እና ሁሉም ዙሪያ ያለው ነገር መልካም ነው። በቃ አንድ ነገር ብቻ ይቀራል ጆሲ አንድ እርምጃ ተራምዶ ኢየሱስ የሚለውን ስም ከመጥራት ባለፈ ስጋውን መብላት ደሙን መጠጣት እውነተኛውን ጌታ ኢየሱስ ክርስቶስን በእውነተኛው እርሱ ራሱ በመሰረታት በዛች ቅድስ ቤተ ክርስቲያን ውስጥ ተገኝቶ ስጋውን በልቶ ደሙን ጠጥቶ እርሱን ማምለክ ለርሱ መገዛት ብቻ ነው የሚቀረውና ጆሲ፣ ምኞት አይከለከልም። ሰው በጣም ስለምወድ፣ ስለእውነት በጣም በጣም በጣም ስለማከብር ይሄንን ምኞት ለአንተም መኛለው። እግዚአብሔርም አያሳፍረኝም። እግዚአብሔር አምላክ መልካም ነገሮች ባጠቃላይ ይፈጽማል፣ ያደርጋል። የጠየቁትን የማይነሳ የለመኑትን የማይረሳ አምላክ ነው። ሰው መድህን ዓለም ክርስቶስ አንተንም ወደ እውነተኛው መንገድ መልሶ እርግጠኛ ነኝ እቺ ያመቅናትንም ባያፈሰስናት እንደምንደሰት እርግጠኛ ነኝ። ጆሲ የእኔ አባት በጣም ነው የምወደ